ሰላም ሰላም ውድ የተከበራችሁ የዩቲዩብ እና የቲክቶክ ቤተሰቦች፣ በጠይቃችሁኝ መሰረት እንጀራውን እንዴት ነው የምትጋግሪው? ብላችሁኝ በጠይቃችሁኝ መሰረት ዛሬ ከጅምር እስከ መጨረሻው ላሳያችሁ አዘጋጅቻለሁኝ። ተከታተሉኝ በጥሞሆነ ዜን። እዚህ ጋ የምናቦካበት እቃ እናዘጋጃለን። እዚ ጋ አንድ ኩባያ ነጩ ዱቄት፣ ይሄ አንድ ኩባያ ነጩ ዱቄት ለእርሾ ነው። በአንድ እጄ እየቀረሱ ስለሆነ ይቅርታ። እዚ ጋ ደግሞ የሻይ ማንኪያ እርሾ ይታያችኋል። እዚህ ጋር ደግሞ ጨው ነው የምንጨምረው። እኔ በዚህ ልክ ይበቃኛል። እንደ ቦባችሁ ነው እሱ። ይህ እንጨምር ያለውን ውሃ ነው። እዚህ ጋ ያዘጋጀውት ታያችዋለሁ። ይሄ ለእርሾ ነው። ይህ በዚህ መልኩ ለጥጫዋለውን ከድኔ እስከ ነገር አስቀምጠዋለሁ ማለት ነው። የሚቀጥለውን ፓርት ነገ ደግሞ አሳያችኋለሁ። እዚህ ጋር ደግሞ ሁለተኛው ዱቄት ነው ይታያችኋለ። ቁጥሩ ሲጋ ሁለተኛው ዱቄት ነው፣ አንደኛው ሳይሆን ሁለተኛው ዱቄት ነው። ለእናንተ ለማሳየት አሁን ቀንሻ አመሳለሁ። እኔ በርከት አርጌ አምስት ና እንደዚህ ነፍቼው አስተካክዬ በስንት ሰዓት በፌሳል ቁጥር አርጌ አስጠምጣለሁ። በመፈልግ ሰዓት እየቀነሱ ይጠቀማለሁ። ለእናንተ ግን ለማሳየት ግዴታ እየሰራሁ መሆን ስላለበት ይሄ ነው ይታያችኋል። ሁለተኛው ዱቄት ረቃምት ነን የሚሉት ማለት ነው ይሄ ነው። ከዛ እያምስኩ አሳያቸው። ልክ እንደዚህ ብራውን እስኪሆን ድረስ ይታያችኋል። እንደዚህ እስኪሆን ድረስ እናምሰዋለን ማለት ነው። ልክ በዚህ መልኩ እናምሰዋለን። እሳታችን እንደዚህ ከፍተን ብራውን እስኪሆን ድረስ እናመሰዋለን። ከዛ ለነገ ይበርድልኛል ማለት ነው። የበረደ ታምሶ የበረደ ዱቄት መሆን አለበት። እሺ፣ በዚህ መልኩ ደርሶልኛል ዱቄቱ ይታያቸዋል። በዚህ መልኩ ከለሉ ብራውን ሆኖ ይበቀዋል ማለት ነው። እናንተችሁ እንደዚህ ሲታ መስ ደግሞ እነሱ በሌሉበት ሰዓት ቢሆን ደስ ይላል። ለምን በጣም ነው የሚሸጠው ልብስ ለሁሉ ሳይቀር ነው የሚጠበቀው። ለቱ ያኔ ዱቄ ሲታ መስ ታውቃላችሁ። ከዛ እነሱ በሌሉበት ሰዓት አመሱትና እንዲ ከፍት ጊዜ ስታ፣ ከዛ ለረጅም ጊዜ ስለሚቀመጥ አመሳችሁ ነፍታችሁ አስቀምጡት። ምንም አይሆንም ማለት ነው። እና እነሱ እያሉ ከሆነ ታውቃላችሁ፣ ሽታ ምናምን አይውጁን። ለዛ እነሱ በሌሉበት ሰዓት በደንብ በርከት አርጋችሁ አመሳችሁ ነፍታችሁ በፌስታል ቁጥር አርጋችሁ አስቀምጡት። ምንም አይሆንም፣ ለረጅም ጊዜ ይቀመጣል ማለት ነው። ይሄ ነው። በቀጣዩ ነገ ያሳያቸዋሉ። አሁን ይሄ ለነገ እንደዚሁ ከፍት ይቀመጣል። ምርቶችን እንዴት አደራችሁ? ዛሬ ጠዋት እንግዲህ በድጋሚ መጥቼላችኋለሁ። እሺ በዚህ መልኩ ተዘጋጅተው ይታያችኋል። ይህን ይመስላል። እንደዚህ ያደርገውና ያው እንደዚህ ቅርብ አድርጌ ይደፋዋል ማለት ነው። ይታያችኋል። ይህን ይመስላል። ይህ እዚህ ጋር ዱቄት ደግሞ ተዘጋጅተዋል። የትናንትና ፊቷ ከዚህ ጋር ቀላቅዬዋለሁ። ይህን ይመስላል። በቃችሁን ያህል ይሄ ይበቃኛል። ውሃ ደግሞ ማንኛውም እዚህ ጋር የምንጠቀምበት ውሃ ነው መሆን ያለበት። ለእሱ ተብሎ ውሃ አይሞቅም ምናምን ነገር ከዚህ ውቅርታቸው ወርያውን ማፋት እና አቅጥኖ ማስጠመጥ ማለት ነው። በዚህ መልኩ እዚህ ያሸዋለሁ በስቶ እንደሆነ ዛሬ ለለ ቀረጽኩ ስለሆነ ስላልተመቸኝ በዚህ መልክ አሽቻለሁ። እስኪ በቃ ድረስ ማለት ነው። አሁን ማለት አሁን በዚህ በዚህ መልክ ከቀኝዋለውን ቢያንስ ሶስት አራት ሰዓት ይቆያል ማለት ነው። ክፉ ካለ በኋላ እንግዲህ ወደ ጋግረው እንገባለን። ናቸው ስች በድጋሚ ተመልሻለሁን በዚህ መልኩ ወቅቶልኛል፣ ይታያችኋል። ከሶስት አራት ሰዓት በኋላ እንደዚህ ወካ ይታያችኋለ። አረፋው ሲወጣ ድረስ እንደዚህ ትመቱትና፣ ከዛ እዚህ ጋር ደግሞ ቤኪንግ ፓውደር አለ። እንደዚች ልክ ከተጋገሩ አምስት ደቂቃ ሲቀራችሁ እንዲጨምራችሁ አንድ ላይ ታማስሉታለችሁ ማለት ነው። አያችሁ እንዲህ ኩፍ እንዳለ ከዛ ስንጋገር ደግሞ እንመለሳለን። ቤተሰቦች ይህንን ይመስላል። በዚህ መልኩ እንጀራችን ደርሶልናል። እንደዚህ እየጋገራችሁ ክፍት ጊዜ ስታገኙ እየጋገራችሁ ፍሪጅ ውስጥ በማስቀመጥ ብዙ ጊዜ መመገብ ትችላላችሁ። ሁሌ ሩዝ ሩዝ ይሰለቻል ታውቃላችሁ። ለዛ እንደዚህ እየጋገራችሁ የሚያምር እንጀራ፣ የሚመቻችሁን ነገር፣ ቀለል ያለ ነገር እየሰራችሁ ተመገቡ። ወዳችኋለሁ። እስካሁን ስለተከታተላችሁ እናመሰግናለሁ። ከወደዳችሁ ቤቱን ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑ። ዩቲዩቤንም እስኪያሳድጉልኝ ተያይዘን ነደግ። ፋሚሊ ይህን ይመስላል እንግዲህ እንጀራው በዚህ መልኩ ለመበላት ደርሷል። እስካሁን ስለተከታተላችሁኝ አመሰግናለሁ። በሉ ሞክሩት። ቅመሞቼ እንግዲህ ይህን ይመስላል። ከወደዳችሁ ሰብስክራይብ ላይክ ሼር በማድረግ ተባበሩን።